ማሚዬ እንዴት ነሽ? አለሁ ይመስገን። ልጅ አንቺ ደግሞ ማነሽ? ሊዱ እባላለሁ ማሚዬ፣ የለሊ ጓደኛ ነኝ። ኧረ ታዲያ ቆይሻውን እዚህ ምን ልትሰሪ መጣሽ? አደይ የት ናት? ሰላም እንዴት ናችሁ? የነሾ ሆም ኩኪንግ ቤተሰቦች፣ ሰራተኛዋ አደይ ተከታታይ ድራማ ከትናንት የቀጠለውን ይዤላችሁ መጥቻለሁ። ሊዱ ዛሬ ወደ እነ ለምለም ቤት ትሄዳለች ስትሄድም በር ላይ በረከትን ታያለች። የሄደችው አጋጣሚ ከቲና ጋር ነበር እና እንዴ ይሄ ልጅ ማን ነው ትላለች። እሱማ በረከት ነው ትላታለች። ወደ ለሊ ቤትም ይገባሉ። ለሊም እንዴ ሊዱ፣ እንኳን ደህና መጣሽ፣ መች መጣሽ በማለት ሞቅ ያለ ሰላምታም ታቀርብላታለች። ያወራሉ እኔ የምልሽ አሁን ሲወጣ ያገኘሁት ጥቁር ልጅ ነበረ ቆንጅዬ፣ እያለች ሊዲያ ወሬውን ትቀጥላለች። ማንን ነው? ቤኪን ነው ትላታለች። ቲናም አዎ ትላታለች። የበረከት እናትም ወይኔ በሴቱ ብሷል፣ እንዲህ አይነት ድፍረት ይላሉ ቁጭ ብለው። እና በቃ እሱ ልጅ እያለች ሊዱ ስለ በረከት ወሬዋን ትቀጥላለች። የበረከት እናትም በመገረም እኔ ምልሽ አንቺ ደግሞ ማነሽ ትላታለች። እኔማ ሊዲያ ነኝ የለምለም ጓደኛ ትላለች። ለሊም እንዴ ምን ትላለች ሊዲያ እንዴት ጓደኛ ናት አለች በማለትም ትገረማለች። እሷ ማለት የበረከት እናት ናት በማለትም ለምለም ትነግራታለች። እንዴ የቤኪዬ? ትላለች። ለምለምም ቆይ ተረጋጊ፣ ቤኪዬ ነው ያልሽው? ቆይ ተረጋጊ፣ ሊዲያ ምን ነው ትላታለች። ከዚህ በፊትም ሊዲያ ለሊን አዛ ስታደርጋት ነበር የኖሮቹ በኤላ ምክንያት፣ አሁን ደግሞ ወደ በረከት ዙራለች። ለምለምና ሊዲያ መጀመሪያን በሌላ አይስማሙም ነበር። አሁን ደግሞ በበረከት ችግር መቷል እና የበረከት እናትም በጣም ትገረማለች። ምን አይነት ልጆች ናቸው እያለችም ብቻዋን ታወራለች። ቲናም በመንሾካሾክ እባክሽን በረከት ሳይመጣ ከዚህ ቤት ወጥተን እንሂድ ትላለች። የበረከት እናትም ደግሞ ልጄ ምን አደረገሽ ይሏታል። አይ ምንም ትላለች። ከዚህ በፊት ከቤዛ ጋር ተንኮል እያሰቡ መንገድ ላይ ቆመው ሲመካከሩ ድንገት ጉሮሯዋን አንቆ ስላስፈራራት ቲና ሁሌ እሱን ስታየው ያንን ስለምታስታውስ በረከትን በጣም ትጠላዋለች እና ደግሞ ከቤዛ ጋር ዛሬም አንድ ላይ ቢያይን ኬንጎን አግተዋል ብለው ይጠራጠራል ብላ ስለምታስብ ቶሎ ማምለጥና ከቤት መውጣት እፈልጋለሁ እያለች ትነግራታለች። ለሮታ ሊዱም እኛ የመጣ ነው ዛሬ አደይን ፈልገን ነበር ትላለች ለለምለም ለምለምም ግራ በመጋባት ምን ነው፣ ለምን ፈለግሽው? ትላለች ቲናም የሆነ ነገር ልንነግራት ነበር፣ ልንመክራት ይላሉ። ለምለም በመገረም እናንተ አደይን እኮ ልትመክራት ነው በማለት ትስቅባቸዋለች። አዎ ከዲፍ እንድትርቅ ልንመክራት ነው ይላሉ። ቲና ትርበተበታለች። ስልክም ሲደወልላት ተደብቃ ታወራለች ምክንያቱም ኪንጎ የት እንደታገተ ማን እንዳገተው ታውቃለች ቤዛ ደግሞ ምን አሉ እያለች ከሷ ወሬዎችን ስለምትጣራ ትንሽ ተጨንቃለች ሊዱም ግራ ስለገባት እኔ የምልሽ ምን ነሽ ነው እንደ በፊቱ አይደለሽም ተቀይረሻል ትላታለች አይ እኔ ደህና ነኝ ትላለች ቲና ሳይሽ ልክ አይደለም፣ የተፈጠረው ምንድን ነው? ትላታለች። እና ደግሞ እኔ እኮ እነ ፍቅር ቤት እንዳልሄድ ተከልክያለሁም ትላለች። የፍቅር እናትም ውጭ ከሄዳችው ፍቅር ቤት ስላለች ሩታ እህትሽን ይዘሻት ውጪ በማለት ነግራታለች። ቅምጥል መፈለጓን ቀጥላለች። ኪንጎ እስካሁን አልተገኘም። ቤዛም የሌባ አይነ ደረቅ ሆናለች። ቲና በተደጋጋሚ ስልክ እየተደወለላት ስለሆነ ግራ ገብቷታል። ሊዲያ በጣም ጠርጥራታለች። ለምንድ ነው ከኔ ተደብቀሽ ስልክ የምታወሪውም? በማለት ጠይቃታለች። አይ የቤተሰብ ወሬ ስለሆነ ነው በማለትም መልሳለች። የበረከት እናትም በረከትን እኔም ለህች ልጅ አንዱ ሳይወስድብህ ለምን አታፍስም እያሉ ልጃቸውን ይመክሮታል። ለሊ የትም ልትሄድ አትችልም እያለ እሱም ያወራል። ለሊም ለአደይ የሆነውን ሁሉ ትነግራታለች። አይ ለሊ ድጋሜ የሚፈጠር ነገር የለም አትፍሪ እያለችም አደይ ትመክራታለች። ከዚህ በፊት ተሰብሬ አውቃለሁ። ድጋሜ ስህተት መስራት አልፈልግም፣ ቆም ብዬ ማሰብ አለብኝ ትላለች ለምለም። አደይ የእናንተን የምክር አገልግሎት አሰማም በማለትም ለሊ ተመልሳቸዋለች። አንቺ ግን መቼ ነው ነፍስ የምታውቂውም በማለት ሊዲያን ትገስሳታለች። አደይ ፈርታለች። የፍቅርናት የኔና ያንተን ግንኙነት የሚወዱት አይመስለኝም። ደግሞ ተጠራጥረዋል ፈራህም ትለዋለች። ዴቪም አይዞሽ አትፍሪ እያለ ይነግራታል። ሩታም ሮማንን ታስጨንቃታለች። እኔ የሚልሽ አሾን ተውጀዋለሽ፣ እንዲህ ለምንድን ነው ብዙ ጊዜ የሱስም ሲነሳ የሆነ ነገር ሲያደርግ ትቀኛለሽ፣ ትናደጃለሽም ትላታለች። አይ እኔ ወንድሜ ነው እንደዚህ አታስቢ፣ ለምንድን ነው እንደዚህ የምትይኝ? ትላለች ሮማንም በመሽኮርመም አይ አትፍሪ፣ እኔ ዞሮ አውቃለሁ ትላታለች። በቃ ካወቅሽ ዝም በይ ምንም ነገር አትጠይቅኝ፣ ትላታለች። የዛሬው ክፍል ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነግሮም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁ ስለቆያችሁ አመሰግናለሁ። መልካምን ሁሉም መኝላችኋለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። መልካም ቀን ባይ